አለይኩም ወረሕመቱላሂ ወበረካቱሁ። ዛሬ አልሐምዱሊላህ ረብል አለሚን በጣም ደስ የሚል ቀን ነው። እንደምታውቁት ፈለስጢኖች ገዛዎቹ ስምምነት ላይ ደርሰዋል። ከአይሁዶች ከኢስራኤል ተስማምተዋል ማለት ነው። ትራምፕ ባቀረበው ስምምነት መሰረት ተቀብለዋል። እሱ ምንድን ነው ማብራሪያው ሙሉ ለሙሉ ያው ገና በሂደት የሚለቀቅ ይሆናል። ዞሮ እኛ ሀገር ላይ የተዛባ የዜና ስርጭት ስላለ እሱን ዲፋዕ ለማድረግ ነው። እስራኤል ደጋግመን እንዳልነው የጦርነቱ ዓላማዎች ብላ ወደ ስምንት ነጥብ አስቀምጣለች። ከዛ ውስጥ በጉልበት የታሰሩ እስረኞቼን አስለቅቃለሁ፣ ሐማስን ከስልጣን አስወግዳለሁ፣ እንደዚሁ ጋዛዎችን ለማሳደድ ከሀገራቸው ለማስለቀቅ እንደዚህ አይነት በጣም ብዙ እቅዶችን እንትን ብላ ነው የጀመረችው ጦርነቱ ሲጀመር የጀመረው የሐማስ ጦርነት ይህንን እቅድ ለማሳካት አንድ ሁለት እያሉ በነበሩበት ሰዓት የጀመረ መሆኑ ይታወቃል። እንደዚሁ ቢንገፊር የሚባለው በአሁኑ ስምምነት እስራኤል ላይ በጣም ተጽዕኖ የሚያደርግ ሰው እንደሆነ ይታወቃል። ንግግሩ በጣም በጥላቻ የተሞላ ፣ ህፃናት እንዲጨፈጨፉ ጋዛዎች ሙሉ ማለቅ እንዳለባቸው ደጋግሞ ሲያወራ የነበረ ሰው ነው። እንደዛም ሆኖ ሐማሶች ካልተሸነፉ ከስልጣን ለቃለሁ ብሎ ነበር እና ሐማሶች አሁን ስምምነት ላይ ሲደርሱ ከኢስራኤል ስራ ለቀቀ። ሐማሶች ሳይሸነፉ ኢስራኤል ተሸንፋ በዚህ ሁኔታ መቀመጥ አልችልም፣ በዚህ ሁኔታ ስልጣኔ ላይ መቀጠል አልችልም ብሎ የስልጣን መልቀቂያ አስገብተዋል። በዙሪያው ያሉ የእሱ ደጋፊዎችም እንደዚሁ የስልጣን መልቀቂያ አስገብተዋል። እንግዲህ ለኢስራኤል መሸነፍ ከዚህ በላይ ምንም ማስረጃ ሊቀርብ አይችልም ማለት ነው ንጹህ ልቦና ላለው ሰውና እንትኑን ስምምነቱን በተመለከተ አልሐምዱሊላህ ፈለስጢኖቹ በጣም ደስተኞች ናቸው። ደስታቸውን አብዝተው እየገለጹ ይገኛሉ። የአይሁድ ወታደሮች የእስራኤል ወታደሮችም ውስጥ ዛ ውስጥ ሲዋጉ የነበሩ እየጨፈሩ ዛሬ ቪዲዮዎች አይተናል። በተለያዩ የዜና አውታሮች በጭፈራ በኃይለኛው በደስታ ሲጨፍሩ ታይተዋል። ከዚህ ከመቀመቅ የሞት እስራኤል ወታደሮችን ሲጨፈጭፍ የነበረ መሬት መልቀቃቸው በሰላም መውጣታቸው እያስደሰታቸው ይገኛል እና ስምምነቱ ምን ይመስላል ያው በተወሰነ መልኩ በሁለት ዙር ጋዛን ለቀው እንዲወጡ ነው የተደረገው የአይሁድ ወታደሮች በማናት መያዣዎች ማረጋገጫዎች ጦርነቱ ሙሉ ለሙሉ እንደሚቆም ብዙ እንትኖች ወጥተዋል ከዛ ውስጥ ሐማስ መሪዎች በግልጽ ተናግረዋል እኛ በአሁኑ አስተማማኝ የሆነ ዋስትና ይዘናል ብለዋል። ከዛም በላይ ደግሞ ዋስትናችን የፈለስጢን ተዋጊዎች ናቸው ብለዋል። ይሄንን መቼም አናቁምም። የፈለስጢን ተዋጊዎች እስከ መቼውም ይቀጥላሉ በስልጣን ላይ ማለትም መሳሪያ ጥሎ መውጣት የሚባል ነገር የለም። የእኛ በማን የመጨረሻ ዋስትናችን የኛ ጀግንነትና ውጊያ ነው። ያ ላይ ደግሞ እንቀጥላለን ብለዋል። አልሐምዱሊላህ መሆንም ያለበት ይሄ ነው። እንደ መጨረሻ ማለት ነው። እንደ መጨረሻ ማስተማመኛ ይሄ ነው። ቀጥታ በአላህ መንገድ ውጊያን ማካሄድ ማለት ነው። አይሁዶቹ የጉልበት እንጂ የሲያሳንትን ስለማይገባቸው ካህዲ መሆናቸውም ስለሚታወቅ ለማለት ነው እና ከዛ ውስጥ ይለቀቁ የተባሉት ሰዎች ምንድን ናቸው? ምን ይመስላሉ? ለሚለው ብዛታቸው 200 የፈለስጢን ወታደሮች በሰባ ሁለት ሰዓት ውስጥ የፈለስጢን ታሳሪዎች ከአይሁድ እስር ቤት ውስጥ ሁለት ሺህ የሚሆኑ ይለቀቃሉ። በሰባ ሁለት ሰዓት ውስጥ ብቻ በፍጥነት ማለት ነው። ከዛ በፊት በዚሁ በሰባ ሁለት ሰዓት ውስጥ ሐማሶቹ ሀያ ነው የሚለቁት፣ ሃያ በሕይወት ያሉ እስረኞችን፣ ሙታንን ሳይሆን እስረኞችን ሀያዎችን ይለቃሉ። በዛ በኩል ሁለት ሺህ ይለቀቃል ማለት ነው። ከሁለት ሺዎች ውስጥ ሁለት መቶ ሀምሳዎቹ ከእስራኤል እስር ቤት አይወጡም። እድሜ ፍታሽ ታስረዋል የተባሉ እነ አብደላህ በርቁሲ እነ መርዋነል በርቁሲ የሚባሉ በጣም ከባድ የሆኑ ለፈለስጢኖች መሳሪያ ማምረት ምን እንደሆነ ያሳዩ ፈርቀዳጅ የነበሩ ለሙቃወማ ትልቅ አስተዋጽኦ ሲያበረክቱ የነበሩ ጭንቅላታቸው ከየሕየስ ሲንዋር በላይ አክጠር የተባሉ በጣም አስፈርዲ ለእስራኤል አደጋ የተባሉ ሰዎች ጭምር ሊፈቱ እንደሆነ ነው ስምምነት ላይ የተደረሰው። አልሐምዱሊላህ በጣም የሚያስደስት ነው። ትላልቅ አቅሎች፣ አስተሳሰቦች ወደ ገዛ ምድር፣ ወደ ሁርያ፣ ወደ ነጻነት ሊወጡ እንደሆነ መሰማቱ በራሱ ትልቅ ነገር ነው። ይሄን እንደምታውቁት የእስራኤልን መሸነፍ የሚያሳይ ነው። ይሄ ራሱ መቼም ማይፈቱ ማንም ማያስፈታቸው እድሜ ይፍታሽ ብላ የፈረደችባቸው አሁን በዚህ ስምምነት ሐማሶቹ የማይሸነፉ እንግዲህ እስራኤሎቹ ሞራል ላይ ነው የሚጫወቱት። የኛም ሀገር ዜና አንባቢዎች በብዛት የሚጫወቱት ሰው ላይ በሞራላቸው እንዲወድቅ ህዝቡ ለፈለስጢን ያለው ድጋፍ እንዲወድቅ ተስፋ ቢስ እንዲሆን የማድረግ ስራ ይሰራሉና፣ ከዛም ማሳያ አንዱ ምንድን ነው? እኛ በቃ ከዚህ በኋላ ሐማስን አሸንፈናል፣ እንደዚሁ ደግሞ ሙሉ ጠረጋ ጥርጊያ እንጀምራለን። በየዜና በቲክቶክ የሚወሩ ነገሮች ናቸው እነዚህ እንደቀላል ማለት ነው። እንደ ቤት ጽዳት አድርገው ነው የሚያወሩት እና እስራኤል የተለያዩ የገዛ ቦታዎች ላይ በማረስ በድብደባ በምናምን ወደ ሀያ 30 ጊዜ ደጋግማ ገብታ ፍተሻ አካሄዳለች ምንም የተሳካላት ነገር የለም ዛሬም እየተዋጉ ይገኛሉ አልሐምዱሊላ እና የመጨረሻ ፍተሻ ሙሉ ከተሞችን የመቆጣጠር ብላም በዚህ ሰሞን አወጃ እንደነበር ይታወቃል ገዛ የሚባለው ከተማ ማለት ነው ዛ ውስጥ ገዛ የሚባለው ከተማ ማለት ነውና እህም ከመሆኑ ጋር አልহামዱሊላህ መጨረሻ ላይ ይሄው ስምምነት ይሄን ሁሉ ነገር ለማድረግ